መስዋዕት ሊያቀርብ ነው፣ እየመጣ ነው። መስዋዕት ይዟል። ተመልከቱት፣ አለባበሱ እየዛታ ነው። እመታሃለሁ እያለ እገላለው እያለው ነው። መስዋዕት ይዟል በእጁ፣ ግን ላግኝህ እያለ ነው ይኸው መስዋዕቱን በዚህ ማንነት ዕብራውያን ምዕራፍ 11 ቁጥር አራት አንተ ቤት ብልጫ ያለው መስዋዕት ይቀርባል። ይሄ ቤት የምሰጥበት ቤት ነው የምትቀበልበት ቤት ብቻ አይደለም። አንተ ጥያቄ እንዲመለስ እዚህ ቤት ጓጉተ እንደመጣ እግዚአብሔር እመነኝ። አንተ በተገኘው መጠን እግዚአብሔር እዚህ ቤት ተገኝቷል። ለምንድነው የተገኘው ሲባል ሊቀበልህ፣ ሊያሸት ከዚህ ቤት መስዋዕት ሌላ ሌላ መስዋዕት እግዚአብሔር አልወደደም። የሚያሸተው አምልኮ፣ ያልተዛባ አምልኮ፣ ክብር ያለው አምልኮ፣ ክብር ያለው ዕጣን ከዚህ ቤት ይወጣል። አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። በዚያ እግዚአብሔር ስለ ስጦታው ሲመሰከረለት፣ እርሱ ጻድቅ እንደሆነ ተመሰከረለት። ሞቶ ሳለ በመስዋዕቱ እስካሁን ይነገርለታል። ብልጫ ያለው መስዋዕት ከእኔ ቤት ይወጣል። አቤል ከቃየል ይልቅ የሚበልጥ መስዋዕት ለአምላኩ ለእግዚአብሔር አቀረበ። ብሉ ኪዳን የቀረበ አምልኮ አዲስ ኪዳን ሰብሮ መጣ። እዛ ዘመን የቀረበ መስዋዕት ስርዓቱን ጥሶ ዘመን ጥሶ ልንገረ ሞተ የማልፍ መስዋዕት ታቀርባለ። አቤል ከቃየል ይልቅ የሚበልጥ መስዋዕት አቀረበ። በዚህ በልዩነቱ ላይ የመሰከረው ሰው አይደለም፣ እግዚአብሔር መሰከረለት። አብ መሰከረለት። ሰማይ የመሰከረለት ሰማይ ፈገግ ያለበት ሰማይ ደስ የተሰኘበት ሄዶ እግዚአብሔርን ያስደሰተ አምልኮ አቀረበ። ለዚህም መስዋዕቱ እግዚአብሔር መሰከረለት። ሞቶም አልፎም እስካሁን ይነገራል፣ እስካሁን ይወራል። የኖረ እያለ በሞተ ይሰበካል። እግዚአብሔር ሰዎችን ስለ መስዋዕት ሊቆሰቆስ ሲፈልግ ያሉ አሁን ፍሬሽ የሆኑ አሁን የሚያቀርቡ ሰዎችን ኢግኖር አድርጎ የሞተ ሰው አንስቶ ታሪኩን እስቲ እንደ አቤል ይላል እያለህ ሌላ አይነሳ። በዘመን ስለ መስዋዕት መነገር ሲፈልግ አንተ ምሳሌ ትሆናል። አምልኮ ለመለኮት ነው። አምልኮን የሚቀበል ማንም የለም። እጣነ ወደ እግዚአብሔር ይደርሳል። ለእግዚአብሔር የሚቀርብ አምልኮ ብልጫው ምንድን ነው? የብራውያን ፀሐፊን በለጠ ካለ በምን ማለት አለብና በምን በለጠ እንዴት በለጠ መስዋዕቱ እንዴት ቢሆን የበለጠ ስለዚህ በለጠ። ብራውያን 11 ላይ ካለ ወደ ባክቱ ዘኦርጂን ኦርጂን ወደ ዘፍጥረት አራት ወደ ቀረበበት አምልኮ መሄድ አለብን። እዚህ ጋር በለጠ ነው የሚለው በምን በለጠ ስትሉ ያቀረበበትን ቦታ ነው። ዘፍጥረት አራት ከቁጥር ሶስት ጀምሮ፣ ከብዙ ቀን በኋላ ቃየን ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። ቃየል ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። አቤል ደግሞ ከበጎቹ በኩራትንና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየልና ወደ መስዋዕቱ ግን አልተመለከተውም። ቃየልም እጅግ ተናደደ፣ ፊቱ እግዚአብሔርም ቃይልን አለው፣ ለምን ትናደዳለህ? ለምን ፊት ጠቆረ? መልካም ብታደርግ ፊት የሚያበራ አይደለምን? አሁን ልምጣ። አንደኛ እግዚአብሔር የሚቀበለው የበለጠ መስዋዕት፣ አንደኛ የቀረበውን ሳይሆን የሚያየው አቅራቢውን ነው። ዛሬ በምናቀርበው ሳይሆን በምናቀርብበት ህይወት ብልጫ እናገኛለን። ምንም ይዘና ለምንመጣው መጀመሪያ እኛ እንመጣለን። አቤል የበለጠው በራሱ በህይወቱ ነው እግዚአብሔር ያገኘውን አግብስባሽ አይደለም ያገኘውን በሊታ አይደለም አንደኛ ጴጥሮስ ምዕራፍ ሁለት ቁጥር አምስት እናንተ ደግሞ እንደ ህያዋን ድንጋዮቹ ናቸው። በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ ባላቀረቡት ባላቀረቡት የሚለው ሳ እግዚአብሔር እየመጣ ነው መስዋዕት ሊነድልኝ ነው መስዋዕት ሊቀርብልኝ ነው መስዋዕት የሚለው ደስ የሚያሰኝ መስዋዕት ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ምን ትሉ ዘንድ እናቀርብ ዘንድ ምን እንሆን? ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። እግዚአብሔር ዝም ብሎ በሰባ ራይቃ አይቀበለ። በተሰራ ህይወት ነው የሚቀርብለት መስዋዕት። ደስ በሚያሰኝ ህይወት ነው የሚቀርብለት መስዋዕት። ባማረ ህይወት ነው የሚቀርብለት መስዋዕት። የምትሰራው መኪና ለመንዳት አይደለም፣ መስዋዕት ለማቅረብ፣ እግዚአብሔርን ደስ የሚያሰኝ መስዋዕት። ቤት ለመቀየር አይደለም፣ ምድር ላይ የሆነ ነገር እንዲሆንልኝ አይደለም። ለሱ ብሩክ የሆነ ደስ የሚያሰኝ መስዋዕት አቀርብ ዘንድ ምን አረጋለሁ? እሰራለሁ አሁን ለምንድን ነው የምትሰራው ብለህ በሩ እንዲከፈት ኖ ኖ ኖ፣ መስዋዕት ለማቅረብ በሩ የሚከፈተው መቸው እንደሆን ታውቃለህ? መስዋዕት ሊቀበል እግዚአብሔር ሲመጣ በሩን ይመታዋል፣ የተዘጋውን ይከፍተዋል። መንፈሳዊ ቤት ለመሆን ተሰራ። ቃል ይስራ፣ መዝሙር ይስራ። ለምን እንደምትሰራ ታውቃለህ? ለምን እንደምትጸልይ ታውቃለህ? ለምን ቆንጆ እንደምትሆን ታውቃለህ? መንፈሳዊ ህይወት ላይ ውበት ለምን እንደሚመጣ ታውቃለህ? መስዋዕት ለማቅረብ መስዋዕት ለማቅረብ መስዋዕቱ ሲቀርብ እግዚአብሔር መጣ። በተሰራ ቁመና በገዘፈ መና ወጥተ የምታቀርበው መስዋዕት አላሰፈር ድብቅ ጦሩ ያስነሳል። ተሰሩ፣ ለምን መኪና ለመንዳት ሳይሆን ውጭ ሀገር ለመሄድ ሳይሆን ልብስ ለመቀየር ሳይሆን መስዋዕት ለማቅረብ ነው። ስለዚህ እግዚአብሔር ከመስዋዕቱ በፊት አንተን ያያል። ተሰሩ፣ ለምንድነው የምትሰሩት? እግዚአብሔር ከመስዋዕቱ በፊት ማንን ስለሚቀበል፣ ወደ አቤልና ወደ መስዋዕቱ ተመለከተ። መስዋዕት ሊያቀርብ ነው፣ እየመጣ ነው መስዋዕት ይዟል ተመልከቱት አለባበሱን እየዛታ ነው ሀለው እያለው ነው መስዋዕት ይዟል በእጁ ግን ላግኝህ እያለ ነው መስዋዕቱን በዚህ ማንነት ወደ እግዚአብሔር ስትመጣ ይሄን አይደለም የሚያዩ፣ ይሄን ነው እግዚአብሔር፣ ይሄን ትቶ የሚያዩ ይሄን ነው። ወደ አቤልና መጀመሪያ ወዴት ነው ያየው? አቤል አቤል ከዛስ? መስዋዕቱ አቤል፣ መስዋዕቱ ያቀረበውን ነው ያየው። የቀረበለትን አይደል? ይሄማ ማንም ያቀርብለታል። ዛፍ ያቀርበዋል ምድር ታቀርበዋለች። እልፍ አላፊ የሱ ነው። የምድር ዛፍ ይንቀጠቀጣል፣ ይሄ ይንቀጠቀጣል። ማንም ያቀርብለታል። ማንም ማንም አሁን አንተ የፈለግከውን ሰር ተመጣ በልልታ ልታስደምመው እልልታውን በግ ያቀርበዋል፣ ዛፍ ያቀርበዋል፣ ይሄ ብርጭቆ ያቀርበዋል። በማንኛው እጣን ሰሪ የተሰራው ፍጥረቱ ለእግዚአብሔር ያቀርብለታል። ምድር ተከፍታ እልል ማለት ትችላለች። እግዚአብሔር አሁን የፈለገው ከማንም የሚመጣ ቦትሳይሆን መጀመሪያ አቤልን ከዛ መስዋዕቱን አሁን የዚህ ዘመን ጴንጤ ቁጭበሉ ይሉናል፣ ተነሱ ይሉናል። አንተ ወገበና አትለቅም ስንል ትለና ለኛ ለሚቀርብለት እግዚአብሔር ተጣልተሃል፣ ተደባድበሃል፣ ተቀይመሃል፣ ጠበኛ ነ ቡይነ መስዋዕት ግን ይዛል ለዛውም እንድቻርክ አሁን እግዚአብሔር መስዋዕቱን ሊያቀርብ ሲመጣ ይኸው እግዚአብሔር ይኸው ይብላ ነው። እግዚአብሔር አሁን እንደዚህ ከፈለገ እኮ ሰው ረሀብተኛ ይመስል ቻት እያደረገ ይሰማል እየናቀ አልተፎዝከውማ የሱን የሱን አርኮለኮልክለትም ትበላለ ተጠጣላ አላልከው እልል የሚለው ለሱ ለእግዚአብሔር አይደለም ለቪዛው ነው እልል የሚለው መስዋዕት ሲታቋለ ሲጯጫው ታቋለ ሲኮለኮል እግዚአብሔር ግን ወደ አቤል እኔ ይሄን አልፈልግም ኬክ እኔ ሆነ አንተ ያቀረብክበት እንደምፈልገው እግዚአብሔር ተቀበለው አልተቀበለው አስቀምጦት ይሄዳል። ተቀበልክ አልተቀበልክ እግዚአብሔር እሁድ፣ የመጣሁት የእኔን ጉዳይ ላስፈጽም ነው እንጂ ከተቀበልክ ተቀበል ካልተቀበልክ ልክታይን አትቀበል፣ እንደፈለግ ጥሎለት ለእግዚአብሔር ይሄዳል። ዛሬ ቸርች ውስጥ ትግል አይታያችሁ? ለእግዚአብሔር አጨብጭቡ፣ ትግል ነው። እልል በሉ፣ ትግል ነው። ኑሩለት፣ ትግል ነው። እስቲ አታፏሽክ፣ ትግል ነው። እስቲ በስነ ስርዓት ቸርችና፣ ትግል ነው። እግዚአብሔር ሁለተኛው መስዋዕት ሲቀርብለት፣ ይኸው እች ራሷ ገና አርብለት ነው የጀመራት እሑድ ለመምጣት እግዚአብሔር ሲያይ አያት ው ተቀርበለት ነው። ደስ ብሏት ነው የመጣችው። ተጨንቃ አይደለም። የሆነ ነገር ደብሏት አይደለም። የሆነ ነገር አምሮ መስዋዕትን ሊቀበል የወደደ ጌታ ድካመን አልፎ በክርስቶስ ኢየሱስ አሁን በምሰራው ስራ በአንተ ጽድቅ ሳይሆን በክርስቶስ ኢየሱስ ጽድቅ በኩል እያየ ተቀበለኝ። ድካመንቶ ሲል እንዴት ነው መምጣት ያለብህ? በደልን ታውቋለህ፣ ኃጢአትን ታውቋለህ፣ ክፋትን ታውቋለህ። ይሄ ጌታ ያንተን በደል አልፎ ያንተን ክፋት አልፎ መስዋዕት አማረኝ ሲል እንዴት ነው መምጣት ያለብህ? እየተሯሯትክ ክብር እየሰጠ ምሕረት የኢየሱስ ክርስቶስን መስዋዕት እግዚአብሔር ሁለተኛ የተቀበለው መስዋዕት የዳዊትን ነው። ከአቤል ቀጥሎ ዳዊት። በደሉንና ኃጢአቱን ታስቦታላችሁ፣ ግን ተቀበለው። የዳዊትን ተቀበለው። በአሞስ ዘጠኝ እግዚአብሔር ሲናገር በዚያ ቀን የወደቀችውን የዳዊትን ድንኳን አነሳለሁ። ዛሬ እላችኋለሁ የዳዊት ድንኳን ይነሳል። የዳዊት ድንኳን ምንድን ነው? በዳዊት ድንኳን ውስጥ ሶስት ሰዎች አሉ። አንደኛው ራሱ ዳዊት፣ ሁለተኛው የቆሬ ልጆች፣ ሶስተኛው አሳፍ። የቆሬ ልጅ በር ላይ ነው። ዳዊት መቅደሱ ላይ ነው ያለው። አሳፍ መካከል ላይ ያለ እነዚህ የቆሬ ልጆች አሳፍና ዳዊት ድንኳን ውስጥ አሉ። መዝሙረ ዳዊት ከአንድ እስከ መቶ ሀምሳ ሲጻፍ የተጻፈው በሶስቱ ነው፣ በቆሬ ልጆች በአሳፍና በራሱ በዳዊት የቆሬ ልጆች አስር መዝሙር ዘምረዋል። አሳፍ ዘጠኝ መዝሙር ዘምረዋል። ዳዊት የቀሩትን መዝሙር ዘምረዋል። መዝሙረ ዳዊት ሲጻፍ በእነዚህ በሶስት ሰዎች እግዚአብሔር የመጨረሻውን የመዝሙር ዓለም እጣን ከወሰደው ከነዚህ ከዳዊት ድንኳን ዳዊት የመጀመሪያው። ዳዊት በአምልኮ በመስጠት አይደራደርም። ከልቡ ነው የሚሰጠው። የእግዚአብሔርን ቤት ወዶ ነው የሚሰጠው። ዳዊት ዘምር ካልከው ሚልኮላት ይዘው፣ ሁኔታ ይዘው፣ ሰዋ ይዘው፣ ክብሯ ይዘው፣ ክብሬ ትዘምርል ዝምም እንዳትል። ዳዊት ንግስና ይዘው እንደውም ዳዊት በገና አደለ የሚያዘምረው። ዳዊት ምድረ በዳ ላይ መዘመር ይችላል። በሸለቆ መዘመር ይችላል። በገና ወይ ተነሳ ካለ በኋላ እኔ ግን አለ ማልጄ ከአንተ ቀድሜ ያለ እነሳለሁ። አቤቱ አቤቱ ልቤ ጭክክ ይደግመዋል። እንደገና ልቤ ለመሰዋት ትጨክናል። ተጎትተ አትመጣ፣ ተጎትተ አታመልክም። ከሁኔታ በላይ ከክብር በላይ ለእግዚአብሔር መዘመር ይሆናል። ምድረ በዳ ይዘምራል፣ ሲነግስ ይዘምራል። ሲነግስ ታቦት ያመጣል፣ ወደ መቅደሱ ያያል። የእግዚአብሔር ደጅ ወዶ፣ አቤቱ በቤት ብጣል ይሻለኛል፣ እዛ አካባቢ በሆን ይሻለኛል፣ ሌላ ቦታ ከመሆን። መቀደሱ ላይ ራሱ ጣለኛ አለ። ኮባክ ምን አይነት መንፈስ ነው? ምን አይነት ልብ ለምን እንደምንመጣ ተስኖን መቃጠሪያ ቦታ አድርገነው። ስራ ሲጠፋብህ እቁብ የለህም እድር የለህም። ስታየው እሁድ ነው፣ እቁብ የለህም እድር የለህም ቀጠሮ የለህም ትመጣለህ። ይሄን እጣን ነው የሚቀበለው አመጣጥ ልሰዋ ነው ምወዘውዘው ነገር አለ። በእግዚአብሔር ፊት ዛሬ ላቀርብለት ነው። እጣ አለኝ። ባለ ውለታዬ ነው። አሁን ህይወቴን እኔ እንኳን አውቀዋለሁ፣ ግን ይቀበለኛል። በደስታ ተቀበልከኛ ለዳዊት እንደዛ እየተፈጠፈጠኮ ነው ዳዊት እንደዛ እየወደቀ ዳዊት ፊትህን አላጠቆርክብኝም ጽድቄነ በደስታ ተቀበልከኝ። ሰው እኮ የማይቀበል ሰው ይዝናት አለ፣ ጉድ ቢሰማ። እሱ ግን ተቀበለ። ለእሱ እንዴት ነው እጣነ የዳዊት ድንኳን መታደስ አለበት አዶላ ዋሻ ሳውል አሳዶት፣ የት ነው ያለው? ዳዊት ዋሻ የት ዋሻ? አዶላ ዋሻ ውስጡ ሆኖ ዋሻ ሰው ያለ እንዴት ነው? መጣ ሳውል አልመጣም፣ መጣ ሳውል አ እዛ ሳውል እያሳደደው ሊትራሊ እሱ ግን ምን ለመስ ተሰብሰቡ፣ እግዚአብሔርን ታላቅ እናድርገው ይላል። እዛ ውስጡ ነው። እግዚአብሔርን እናተልቀው፣ እግዚአብሔርን እንባርከው። የት ዋሻ? መዝሙረኛው ዳዊት ሲወርድ ይጽፋል ሲወጣ ይጽፋል ሲያሳድዱት ይጽፋል ይዘምራል ጭራሽ እኮ እንደው የሚለው የዳዊት መዝሙር አይደለም የሚለው የዳዊት የመዝሙር ትምህርት ነው የሚለው ትምህርት ሆነ ዎርሽፕ የምትማረው ከዛ ድንኳን ነው ከዳዊት ድንኳን ምን ሆንን አሁን ዳዊት የሆነበት ሆናል። ዳዊት የደረሰብህ ደርሶብሃል ዳዊት የተንገላታውን ተንገላታል ተነጥቃል ሚስት ልጆች ከተማ ተቃጥሎ ጽግላግ ላይ ይዘውብ ቦታና ቦታ ሳሎን ቤት የለም። እሳ ይረስቶታል። የተረሳ በእናት የተረሳ በአባት የተረሳ እራሱ ሲሄድ ጎልያድን ዘርር ተብሎ አይደለም ሄደው በቆሎ የወንድሞ የእሱ ደህንነት አይጠየቅም። ከአንበሳ ጋር እየታገለ የወንድሞቹን ደህንነት ሂድና በቆሎ አድርስ ተብሎ የተላከ ምስኪን ልጅ ምንነ አንተ ከዳዊት በላይ ዳዊትስ በዚህ ሁሉ ግን እግዚአብሔርን ታላቅ ያደርገዋል። በዚህ ሁሉ እግዚአብሔርን ያከብረዋል። ሁለተኛ ሳሙኤል ምዕራፍ 24 ላይ ዳዊት ህዝብ ቆጠራ መክሰፍት መጣ መክሰፍት ሲመጣ በወርና ድዋ ላይ መስዋዕት ማቅረብ ፈለገ ኦርና እንደዚህ አለው መጣና መሬቴን አለው በነፃ ውሰድ አለ አቅርብበት ሲለው ዳዊት እንደዚህ አለ የለመድኩት በዋጋ ነው አለ ዋጋ ከፍዬ ዋጋ ከፍዬ ነው የማመልክ ዋጋ ከፍዬ ነው የምሰዋው ዋጋ ከፍዬ ነው ማርደው ዋጋ ከፍዬ ነው እዚህ ጋር የእግዚአብሔር እጣን እማጭ በዋጋ መሰዋት ይሰዋል እንደ ልቤ አለው ወንድሜ በኃጢአት እኮ ማን ይበልጣል ዳዊት ይበልጣል ከሳዋል ግን ዳዊት ኢኖሰንት ነው ክብር ይሰጣል። ያኛው አስመሳይ። እግዚአብሔር መስዋዕትን ሳይሆን ልብህን ያየዋል። እግዚአብሔር አሁን እልልታ አይደለም፣ ብዙ የናፈቀው ልብህ ነው። ልብህን አስተካክለው። ልብህን እሱ ነው ዕጣን፣ እሱ ነው መስዋዕት። የእግዚአብሔር መስዋዕት የተሰበረ ልብ ነው። ለእግዚአብሔር የሚንቀጠቀጥ የተሸነፈ ልብ ነው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ለካ የሚሄደው እግዚአብሔር ጋ ነው፣ በውድቀቴ የማይስቅብኝ ብድግ የሚያደርገኝ የሚምረኝ አባቴ ጋ ነው ለካ የሚሄደው። ገና የጀመረው ከቤቱ ነው። ሰውየው ዛሬ የሆነ እንቅስቃሴ ይለወጣል። አንተ ከትቢያ ተነስተ እጅን የምታል ትንሽ ጭንቅላት ይዘህ ትንሽ ስልጣን ይዘህ ትንሽ ብር ይዘህ አንተ ለእግዚአብሔር እንዲህ ትወረውራለህ መስዋዕት እንደ ልጁ እንዳቀረበው እንዲህ ታቀርባለህ ሚልኪያስ ላይ መስዋዕቴን ናቃችሁት ጢቅ አላችሁበት እግዚአብሔር እኮ ታውቃለህ ሚልኪያስ ላይ ነው ሽፍት ያደረገው። መስዋዕቴን ወደሚያቀርቡልኝ ከሩቅ ወዳሉ አሕዛቦች ሰብስቡልኝ አለ። እስራኤልን ተዋት። እዛ ጋ ነው እግዚአብሔር ሽፍት ያደረገው። በመስዋዕት አልደራደርም አለ። እስራኤል እኔ ላይ እተብታለሁ ብትል አለ፣ የኪዳን ህዝብ ነኝ እያልክ አለ፣ እሳለቃለሁ ብትል አለ፣ እተውህን አለው። ወደ አሕዛብ ፊቴን አዞራሉ። ወደ አሕዛብ ነው የሚሄዱ አሉ። እናንተ እነሆ ይህ ድካም ነው ብላችሁ ጢቅ አላችሁበት እንደዚህ አይደለም። እምትሉት አታድክም። ቸርች እዛ ሂደው መድከም ሰለቼን። ቸርች ውስጥ ሂደው መድከም እስትንፋስን የያዘ ቢልህ እኮ የለ ደካማ፣ የመጨረሻ ደካማ አልጋ ላይ ተኝተ ከማምለከ በፊት፣ አሁን ቁመና እያለ፣ አሁን እጅ እየሰራ፣ አሁን አንደበት እያለ መስዋዕት ካለ ለስራው ጌታ እግዚአብሔር አቀርብለት እባክህ አንተ ሌላ የያዛችሁትንም አንካሳውንም ቀምተው ነው። ይሄ ጫት ነግዶ ያመጣውን በቅሚያ በዝርፊያ ያመጣውን መስዋዕት ሊያቀርብ የታመመውንም አቅርባችኋል። እንዲሁ ቁርባንን ታመጣላችሁ። በውኑ ከእጃችሁ ይህን ልቀበለው ይላል እግዚአብሔር። ይሄ ባይዘወ ሚኪያስ አለቀ፣ ሊዘጋ ነው። እግዚአብሔር ይህን ተናግሮ ብሉ ኪዳንን ዘጋው። ዝም አለ። አራት መቶ ሰባ ዓመት የዝምታ ዘመን ዝም እግዚአብሔር አለ። ዝም አለ። ዝም ዕጣንና አቀርብልህ። ዝም በብሉይና በአዲስ ኪዳን አራት መቶ ዝም። መጨረሻ ላይ ግን ሲላቸው ምንድን ነው ያለ? እንዲህ ነው የሚቀርበው ለእኔ መስዋዕት። ቆይታ ያለ ዝም ምን እምልህ፣ እኔ ታላቅ ንጉሥ ነኝና ይላል የሰራዊት ጌታ እግዚአብሔር፣ ስሜን በአሕዛብ ዘንድ የተፈራ ነውና በመንጋው ውስጥ ተባት እያለ ወንድ በግያለ ለጌታ ተስሎ ነውረኛውን የሚሰዋ ሸንጋይ ሰው እርጉም ይሁን። ተባት ተስሎ ከዛስ ምኖን ያመጣታል? እንስቶን ያመጣታል። ለማን እንደተሳለ እንኳን አቀ ቀይሮ ያመጣዋል። ምዕራፍ ሶስት የመጨረሻው ላይ አታከብሩኝም። መከበሬ አባትነቴ የታለ መፈራቴ? አትደነግጡ አትፈሩ አለና ሚልኪያስ ተዘጋ። ዝምታ በዳዊት ድንኳን ሁለተኛ የቆሬ ልጆች አሉ። በል ሶስቱ ዘመሩ ማለት ምድር ይንቀጠቀጣል። ቸር ነውና ምረቱ ለዘላለም ነውና ብለው የቆሬ ልጆችና አሳፍ ሲዘምሩ ነው የሚለው። እግዚአብሔር ቀሚስ ያለበሰው ማንን ነው? መስዋዕት እንዲያቀርበው ያደረገው ማን? የቆሬ ልጆችና የአሳፍ ከዛ ድብቅ ጦር ተነሳ በዘበዙ ቆሬ ይዘምር፣ አሳፍ ይዘምር። ታምር ነው የሚሆነው። እግዚአብሔር ይቀበለዋል። ቤተ መቅደሱ ሲሰራ በተሃድሶ ዘመን የኢየሩሳሌም ቅጥር ሲሰራ ማን ነው የዘመረው? የቆሬ ልጆች የአሳፍ ልጆች ይዘምሩ ከዳዊት ድንኳን እጣን ወጣ ዝማሬ ወጣ ማለት እግዚአብሔር ይቀበለዋል፣ ያሸተዋል፣ ተአምር ይሰራል። ልባርካችሁ በዘመኔ የነዚህ ሰዎች መንፈስ ይረፍባችሁ፣ ሕይወታችሁ ይታደስ፣ ድንኳናችሁ ይታደስ፣ እውነተኛ መሥዋዕት ማቅረብ ይሆንላችሁ፣ ከመሥዋዕቱ በፊት ለሕይወታችሁ መጠንቀቅ ይሆንላችሁ። እግዚአብሔር በነገር ሁሉ ይባርካችሁ።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 እናንተ የእግዚአብሔርን ቤት የምትወዱ የእግዚአብሔር ቤት ስራ የእኔ ቤት ስራ ነው ብላችሁ የተነሳችሁ ባለፈው አንድ መቶ ሰላሳ ስድስት ኮሎኖች እናቆማለን ብለን ያቀረብነውን የቤተ ክርስቲያን የህንፃ ግንባታ ስራ ጥሪ ተቀብላችሁ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 ባርካቸዋለሁ። ስራው እየሄደ ነው። ስራው እየተከናወነ ነው። ይሄው እንደምታዩት ትልቅ ደረጃ ላይ ደርሷል። አሁንም ደስ ብሎኝ የምነግራችሁ የስራው 55% አልቆ የቀረችን 45% ናት። ይህንን 45% ተረባርበን እንግዲህ ደግሞ የእግዚአብሔርን ቤት ሰርተን ትውልድ የሚያመልክበት ታጋንንት ስርዓት ሰው ነፃ የሚወጣበት ብዙ